ባታገኙኝ እንኳን ኮሜንት አታረጉልኝም ቢያ አረ እግዚአብሔር በውጭ አለም ውስጥ እኮ እንደዚህ የሚያደንቃቸው ሰው እንደዚህ የሚያወራላቸው ሰው እኮ ገብተው እኮ ኮሜንት ያደርጉ የመላው ሙስሊም ቤተሰቦቼ በአለም ውስጥም በአገር ውስጥም ያላችሁ እህት ወንድሞቼ እንኳን አደረሳችሁ። ትላንትናም ብያችኋለሁ ዛሬም በድጋሚ እንኳን አደረሳችሁ። ሀሳባችሁ ምኞታችሁ የሚሳካበት ዱአችሁ የሚሰምርበት ይሁን እላለሁ። ቤተሰቦችዬ እንግዲህ ዛሬ በነ ብሩኬና በነ ሀይሚ በኩል አንዳንድ ነገሮችን ላወራ መጥቻለሁ። እንግዲህ ዛሬ ትላንትና ዛሬ አልኩኝ። ትላንትና ጨረቃዎቹ ጠፍተው ነበሩ አልመጡም። ያው ከጓደኞቻቸው ጋር እያከበሩ ነበር። እንግዲህ እንዳያችሁ ዛሬ በጎንደረኛ ዛሬ እኛ በጎንደረኛ ነው የምንመጣው ብለው ዛሬ ሀይሚና ቡራ በሚገርም ሰፕራይዝ በጎንደረኛ ልብስ ከች ብለውልናል ማለት ነው። ዛሬ በንግስቷ ቤት ጠብቁን። እንዴት ብለን እንደምንሆን ታዩናላችሁ። አምሮብናል። አፍጠን ነው የመጣ ነው ብለው ዛሬ እንግዲህ ሀይሚና ብሩኬ ይቀውጡታል ማለት ነው። እንግዲህ ቤተሰብዬ እንግዲህ በተለመደው ሰዓትም ሊሆን ይችላል ቪዲዮ ያው የተለመደው ስድስት ሰዓት ተኩል ሊሆን ይችላል ወይ አንድ ሰዓትም ሊሆን ይችላል ቪዲዮ የሚወጣ ማለት ነው። ብዙዎቻችሁ ሰዓት አስተካክሉ። ከዚህ በኋላ ሀይሚና ብሩኬ ሰዓት ማስተካከል አለባችሁ። በጣም ብዙ ሰው ስለሚጠብቃችሁ ሰዓታችሁ የተረጋጋ፣ ትክክለኛ ሰዓታችሁ አድርጉልም ማለት ነው። ከዚህ በኋላ ጾም ስለተፈታ ያው ለመዳም ቅመሞች ሲባል ለሁሉም ለሙስሊም እህቶቻችን ያው ስራም ስለሆኑ ለማየትም እንዲመቻቸው ተብሎ ሰአቱ ወደ ሶስት ሰዓት ነው ወደ ሁለት ሰዓት ተቀራርቦ ነበር አሁን ግን ሰአቱ ይስተካክላል ማለት ነው ውዶቼ እንግዲህ ዛሬ ትላንት ጠፍቶብን ነበረ ዛሬ እንግዲህ ከች ብለዋል በሀበሻ ቀሚስ በሚያምር በሰፕራይዝ በሚያምር ነው እንግዲህ አላቅም ሰፕራይዝ ተደርጎ ነው ያ አምራል። አበሻ ቀሚሱ የኔን ይመስላል። ባለፈው የለበስኩት የኔን አበሻ ቀሚሱ የሚመስለው ቤተሰቦችዬ። እኔ እኮ እነዚህ ልጆች እኮ አቤት ሲያምሩ ምንድን ነው እሬ እሬ ማርያም፣ እኔን አይነት የጎንደረኛ ልብስ ናያችሁት። ኦ ማይ ጋድ። አይ ሚያይኗ ግብዝዝ አርገዋለች። ኦ I love you so much በጣም ነው የምታምሩት። ማርያምን ትናንትና ስጠፉብን እኮ ለምን ጠፋችሁብን ብለን ሀሳብ ገብቶን ነበር። ግን ያላሰብኩም፣ ለምን ደክሟቸውም ይሆናል ከጓደኞቻቸው ጋር እያከበሩ ይሆናል ብዬ ነው ዝም ያልኩ ማለት ነው። እንግዲህ አይታቸዋል፣ ጎንደርኛ ልብስ ሃይሚ ላይ እንግዲህ። ቀጭንም ስለሆነች ወይኔ፣ ስልክ የተሰብሮ ነበረ። ቀጭንም ስለሆነች ያምርባታል ማለት ነው። አላቅም ተጋብዞ ነው ሰው ቤት ተጋብዞ የሄደው ነው። ቤተሰብዬ ይሄው እንግዲህ ሙስሊሞች ቤት ነው መሰለኝ ቤተሰቦቻችን ጋር የሄዱት። ይኸው አታዩም እንዴ? አታዩም እንዴ? እሽቅርቅርቅርቅር ቀረ ብሎስ ትልቅ ሰፕራይዝ ነው ያለው ቤተሰብ። ትልቅ ሰፕራይዝ ነው ያለው ሀይሚዬና ቡራ ደስተኛ ሆኖ ሲመጡ አብዛኞቻችን ደስ ይለናል። እኛ ስትከፉ ያመናል፣ ያመናል፣ ጎንደርኛ ያመናል፣ ማርያምን ያመናል። እናንተ ስትከፉ ያመናል። በቃ እንደዚህ ሆናችሁ ስትመጡልን፣ ወይኔ እንዴት እንደሚያምርበት ብሩክዬ። ስታምሩ መድሃኒዓለም በጣም ነው የምታምሩት። ብሩክዬ ላይም ያምራል፣ ሀይሚዬ ላይም ያምራል። ትለያላችሁ እናንተ ልጆች። እኮ ስላችሁ እኮ በምክንያት ነው፣ በምክንያት ነው ታምራላችሁ ስላችሁ በምክንያት ነው። እንግዲህ ትላንትና ከጓደኞቻችሁ ጋር ፏ ሸብረቅ ብለ ሲያከብሩ ነበረ። ሀይሚዬም ያው እናቷን ስታስደስት ነበር እንደሰማው እናቷንም ፏ አድርጋ ስታስደስታል ነበር የሚባል ነገር ሰምቻለሁ። አዎ፣ ግዴታ ነው። እናት ከክፍለ ሀገር አዲስ አበባ ስትመጣ ግዴታ ማምዬን ማስደሰት ግዴታ ነው። አዎ፣ ሀይሚዬም ያው ማስደስት አለባት እና የሆነ ነገር ባለፈው ጠይቃችሁ ነበረ። ለምንድን ነው ሀይሚ ኢልዳናን ማጠይቃት ብሩ እንትን አይዶ ጠይቋታል። ለምንድን ማይጠይቃት የምትሉት፣ ግዴታ ሃይሚ ካሜራ ይዛ ኢልዳናን ጠይቁ ማለት አለባት። እንደ ኢልዳና እኮ እህቷ ናት፣ ተጠይቃታል። ለምን አትጠይቃትም? ቤተሰብ ለምንድን ምታስጨንቁኝ? ግን ለምን ነው ዛፌ ማሰሪው ይሄ እና ምንድነው ማሰሪ። ፈርተሽ ነው አይደለ? ምን አምላ ፈርቼ አይደለም። ቤተሰብ ፈርቼ ሳይሆን እኔ ክብር ስላለኝ ነው። እኔ ቤተሰብ መሀል ላይ መግባት ስላልፈለግኩ ነው እንጂ ሃይሚ ግዴታ ካሜራ ደቅና ሄዳ ኢልዳና መጠየቅ አለመጠየቅ ሳይሆን እሷ ጠይቃት አለች ይሆናል፣ አላውቅም። ጠይቃት ይሆናል አናውቅም። በዚህ ጉዳይ እኔን አጠይቁኝ ለማለፍ ፈልጌ ነው። ከፈለጋችሁ ደግሞ ሀይሚን ኢንቦክስ አርጋችሁ ለምንድን ነው ኢልዳላን ያልጠየቅሽው ብላችሁ ሀይሚን ኢንቦክስ አርጋችሁ ጠይቋት እንጂ እኔን አጠይቁኝ። እኔ ምንም ማወቅ ጉዳይ የለም። እንግዲህ ሀይሚ ጠይቃትም ሊሆን ይችላል፣ አላውቅም። ማሚዬም መታለች የሀይሚዬ እናትም ስለመጣች ሌላ ጠይቃትም ሊሆን ይችላል እና ቤተሰቦች እኛ የማይመለከተን ነገር ውስጥ አንግባ። እኔ አልገባም፣ የማይመለከተኝ ባለፈው ስለ ሀይሚ አንዳንድ ነገሮች ስለ ቤተሰብ ስላወራው ብዙዎች ቀጆ ልትባሉ ልትከትፉኝ ነበራል። ስለዚህ እኔ ከመከተፍ እያወቅኩት ዝም ብልስ ምን አገባኝ? እያወቅኩ ዝም ብልስ እንደ ምን አስከተፈኝ? ምን ለመከታተፍ ነው? እንደ እኔ ይህን ነገር ማውረው፣ በቃ እኔ ማውረው ስለ እነዚህ ብቻ ነው። ስለነዚህ ጠይቁኝ፣ ነግራቸዋለሁ ስለ እነዚህ ጉብሎች ስለ እነዚህ ቆንጆቹ ስጠይቁኝ፣ አዎ እንደዚህ እንደዚህ ነው እንደዚህ እንዲፈጠር ይቻላል አቅም ብዬ ልነግራችሁ ይችላል፣ ማቆ ልነግራችሁ ይችላል። ግን ሀይሚ ሂዳ ጠየቀች አልጠየቀች፣ እኔ ምንም ማቆ ጉዳይ የለም። ትጠይቃለች ደግሞ እህቷ ነች። እህቷ አደለች እንዲህ ለምን ማጠይቃት ምናምን ላላችሁ እህቷ ነች። ትጠይቃታለች፣ መጠየቁ አይቀርም። ስለዚህ እኔ አይመለከተኝም የለ ማለት ነው። ዛሬ እንግዲህ ባበደ ሰፕራይዝ ባበደ ነገሮች ነው የሚመጡት። አይሚዬ ዛሬ ልዕል ትመስላለች፣ ንጉሱም ንጉስ መስሏል። በጣም ነው የሚያምሩት። እንግዲህ እናንተ አይ ላቭ ዩ አይ ላቭ ዩ። ሰወዳችሁ ማለም ብሩኬና አይሚዬ አይ በጣም ነው የምወዳቸው። አረ ተው ሃይሚ እና ብሩኬ ተው ተው። አንድ ቀን እንኳን ተው ቢያንስ እንኳን ባታገኙኝ እንኳን ኮሜንት አታረጉልኝም? ቢያ እግዚአብሔር፣ በውጭ አለም ውስጥ እኮ እንደዚህ የሚያደንቃቸው ሰው እንደዚህ የሚያወራላቸው ሰው እኮ ገብተው እኮ ኮሜንት ያደርጋሉ እግዚአብሔር ነው ብላችሁ። ግን የኛ ሀገር ልጆች ለምን እንደሆነ አላውቅም በቃ አያደርጉም ኮሜንት። ቢያንስ እንኳን ለእኔ ለማበረታታት እችልስ ስለ እኛ ጥሩ ነገር ነው የምታወራ ብሎ ኮሜንት እንኳን አያደርጉም። ኮሜንት አድርጉ እስቲ እስቲ፣ አድርሱላችሁ እስቲ አድርሱ። ኮሜንት አድርጉላለ ትዕግስት ቢያንስ ኮሜንት አድርጋችሁ አስደስቷት ብላችሁ ተናገሩልን። እነዚህ ለእነዚህ ልጆች ማለት ነው። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አድርጉ ሲሉ